ሰላም ሰላም የተወደዳችሁና የተከበራችሁ የጆሲ ሚዲያ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ዛሬ እንግዲህ በአንዳንድ መረጃዎች ተመልሰን መተናን ለዛ ሶስት ያህል መረጃዎችን ወደ እናንተ አጋራችኋለሁ። የመጀመሪያው እንግዲህ ከሳኡዲ የምህረት አዋጅ የሚል ወጥቷል። ይሄ የምህረት አዋጅ ምንድን ነው? እንዴትስ ነው ማስፈጸም የሚቻለው? እንዴትስ ነው ማድረግ ያለብን የሚሉትን አንዳንድ መረጃዎችን እጠቁማችኋለሁ። ይሄ እንግዲህ ቅድመ ዝግጅት እንድታደርጉ ነው ማለት ነው። ሌላው ሁለተኛው በሳዑዲ አረቢያ የሚገኙ ኢትዮጵያውያን እስረኞችስ ምን ያህል እየበረሩ ነው? በረራው እውነት እየቀጠለ ነው ወይ የሚለውንም የበረሩትንም ዜጎች ቁጥር የምነግራችሁ ይሆናል። ሌላው እንግዲህ በማይናማር የሚገኙ እስረኞች በተመለከተ ደግሞ አዲስ መረጃ ወጥቷል። እሱን ደግሞ በመጨረሻ ላይ የማጋራችሁ ይሆናል ማለት ነው። እስከ ዝግጅት ፍጻሜ ከቆያችሁ እነዚህን መረጃዎች አጋራችኋለሁ ማለት ነው። እንግዲህ መጀመሪያ ሳዑዲ አረቢያ እምታውቃን በየጊዜው በተለያየ ጊዜ አንዳንድ የምህረት አዋጆች ይወጣሉ። እነዚህ የምህረት አዋጆች ብዙ ሰዎችን ይጠቅማሉ፣ ብዙ ሰዎችም ይጠቀሙባቸዋል። እንግዲህ የዚህ አሁን የምነግራችሁ የመረጃ ዓላማ ቅድመ ዝግጅት እንድታደርጉ ብቻ ነው። ቅድመ ዝግጅት እንድታደርጉ ነው። በተለያየ ዓመታት በህጋዊ የመኖሪያ ፍቃድ ሳዑዲ አረቢያ ይኖሩ የነበሩ የመኖሪያ ፍቃዳቸው የተበላሸባቸው በተለያየ ምክንያት ከአገልግሎት ውጭ የሆነባቸው ወይም ደግሞ የወደቀባቸው አዲስ አሰሪ እስካገኙ ድረስ የታደሰ ፓስፖርት ካላቸው የመኖሪያ ፍቃዳቸው እንደሚስተካከል መረጃው ወጥቷል። ስለዚህ የታደሰ አዲስ ፓስፖርት ያስፈልጋችኋል ማለት ነው። በተለይ ከኩንትራት ቤት የጠፋችሁ በተለያየ ምክንያት ደግሞ በውጭም እየሰራችሁ የተበላሸባችሁ እናንተንም ያካትታንና፣ ስለዚህ በተለይ አሁን ትልቁ ችግር የሚሆነው ምንድን ነው? ከኮንትራት ቤት የጠፉ ልጆች አብዛኞቹ ፓስፖርት የላቸውም። ስለዚህ የፓስፖርታችሁን ፕሪንት አስባችሁ የታደሰ ፓስፖርት ለማውጣት ራሳችሁን ማዘጋጀት አለባችሁ ማለት ነው። በተለይ በስማችሁ ማስፈልጋችሁ ቢሆን ፕሪንት አስባችሁ ፓስፖርታችሁን አሳድሳችሁ ቶሎ ባስቸኳይ እጃችሁ ላይ ማድረግ ያስፈልጋን ይሄንን እድል ለመጠቀም ማለት ነው። ይሄ ምህረት አዋጅ በቅርብ ሳምንታት እንደሚተገበር አንድ ጉዳዩ በቅርብ የሚያውቅ በተለይ የሳኡዲ ፓስፖርት ጽህፈት ቤት እጀዋዛት ከፍተኛ ኃላፊ ይህን መረጃ አድርሰውኛን ይላል ወንድማችን ነቢዩ ሲራክ፣ የእሱ መረጃ ነው። እንግዲህ ጉዳዩ ለሳኡዲ አልሹራ ምክር ቤት ቀርቦ ውሳኔ እየተጠበቀ እንደሆነ መረጃውን አድርሶኛን ነው ያለው ወንድማችን ነቢዩ ሲራክ። የዚህ መረጃ ቅበላ ዋና ዓላማ ቅድመ ዝግጅት እንድታደርጉ ነው። ምክንያቱም በመንግስት መረጃው ይፋ ሲሆን ያለ ደላላ ጉዳይ ፈጻሚ መኖሪያ ፈቃዳችሁን ማስተካከል ትችላላችሁ። ምንም አይነት ደላላ አያስፈልግም። ይህ አጋጣሚ ተጠቅመው ግን ጉዳዩ እናስፈጽማለን በማለት ገንዘብ ከሚዘርፉ ወገኖች ጥንቃቄ እንድታደርጉና ገንዘባችሁን እንዳትበሉ የጥንቃቄ መልእክት እንዲሆናችሁ ነው። ምክንያቱም የታደሰ ፓስፖርት እጃችሁ ላይ ካለ አዲስ ከፊል ካገኛችሁ ምንም ከደላላ ጋር የሚያገናኘው ነገር የለም። ስለዚህ ደላሎች ይህን አጋጣሚ ተጠቅመው ይህን አስጨረስላችኋለን ምናም ምናም ብለው ገንዘባችሁን እንዳትበሉ ጥንቃቄ ማድረግ ያስፈልጋል ማለት ነው። እንግዲህ ሌላው በሳኡዲ እስር ቤት የሚገኙ ኢትዮጵያውያን በረራን በተመለከተ ነው። ይሄ መረጃ እንግዲህ የወጣው ሚያዝያ 25 8ኛ ወር 2017 ላይ የወጣውን ነው ምነግራችሁ። እንግዲህ 25583 ኢትዮጵያውያን ከሳኡዲ ወደ ሀገራቸው ተመልሰዋል። ባሳለፍነው ሳምንት ብቻ በዘጠኝ ዙር በረራ 3337 ወንዶችና 35 ሴቶችና ሁለት ጨቅላ ህፃናት የተመለሱ ሲሆን ከእነዚህ መካከል ደግሞ 39 እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች እንደሚገኙበትም ነው የተገለጸው። በአራተኛው ዙር በአስቸጋሪ ሁኔታ ውስጥ የሚገኙ ዜጎች 50 ሺህ ዜጎችን ለመመለስ ከመጋቢ 3 ቀን 2017 ዓ ም ወዲህ በይፋ መጀመሩ ይታወቃል። እስካሁን 25583 ኢትዮጵያ ወደ ሀገራቸው ተመልሰዋል። ስለዚህ ከግማሽ በላይ የሚሆነው ገብተዋል ማለት። ይሄ ማለት ግን በየጊዜው እየተያዘ የሚገባውን ሳይጨምር ማለት ነው። በየጊዜው እየተያዘ እስር ቤት የሚገባ እጅግ በርካታ አለ። ስለዚህ ምን ያህል ቁጥር እንዳለ፣ ይሄን ያህል ነው ብሎ ለመናገር ትንሽ ያስቸግራል ማለት ነው። በረራው በተያዘለት እቅድ መሰረት በሳምንት ሶስት ጊዜ በረራ በእያንዳንዱ ሶስት ሶስት ሶስት ዘጠኝ በረራዎች በሳምንት ውስጥ እየተደረጉ ያሉበት ሁኔታ ነው ያለው። ስለዚህ አንዳንድ ልጆች በረራ ተቋርጦ ነው ወይ የሚል አንዳንድ ጥያቄዎች ስለምታነሱ ይህን ይመስላል ማለት ነው። በመጨረሻ እንግዲህ ማይናማር ስለሚገኙ እስረኞችን በተመለከተ ነው እንግዲህ በነገው እለት ከአርባ በላይ ኢትዮጵያውያን ከማይናማር ወደ ሀገራቸው እንደሚመለሱ ተገልጿል። በተመሳሳይ የፊታችን ሐሙስ ተጨማሪ 41 ዜጎች ወደ ሀገራቸው ይገባሉ ተብሎም ይጠበቃል። ከዚህ በፊት በሕገ ወጥ ደላሎች ግፊት ተታለው ወደ ማይናማር ካቀኑ ቀኑ ኢትዮጵያውያን ዜጎች መካከል 41 የሚሆኑ ነገ ሚያዚያ 29 2017 ወደ ሀገራቸው እንደሚመለሱ ተገልጿል። እንዲሁም በማይናማር የሚገኙ ኢትዮጵያውያንን በተለያዩ ችግሮች ውስጥ እንደሚገኙ ከመቆያ ጣቢያ ወጥተው ወደ ማዮዲ ከተማ ተጉዘው የኢትዮጵያ መንግስት ምላሽ እየጠበቀ እንደነበረ መገለጹ አህዱ መዝገብ ይታወሳል ማለት ነው። በቅርብ ደግሞ ወደ ሀገራቸው የሚሄዱ ዜጎች የስም ዝርዝር መለየቱንና ወደ ሀገራቸው ለመመለስ የሚያስችሉ መረጃዎች ያሏቸውን ሰዎች ቅድሚያ ሰጥቶ እየተሰራበት መሆኑን ተጎጂዎች ለአህዱ በጽሁፍ በላኩት መረጃ ገልጸዋል ማለት ነው። በዚህም ዜጎች በአሁኑ ወቅት ያሉበት ሁኔታ ምን ይመስላል ሲል አህዱ በማይናማር ልጆቻቸው የታገቱባቸው ወላጆችን ኮሚቴ አባል የሆኑትን አቶ አስጨናቂ በቀለን ጠይቀ ጠይቀዋል። አቶ አስጨናቂም በሰጡት ምላሽ በነገው ዕለት ወደ ሀገራቸው የሚገቡ 41 ዜጎች መኖራቸውን ከውጭ ጉዳይ ሚኒስተር ባደረጉት ውይይት ማረጋገጣቸውን ገልጸዋል። ከዚህ በተጨማሪም እንግዲህ ሐሙስ ዕለት በተመሳሳይ 41 ዜጎች ወደ ሀገራቸው ይገባሉ ተብሎ እንደሚጠበቅም ተናግረዋል። ወደ ሀገራቸው የሚመለሱ ዜጎች ከሁለቱም ማለትም ከዲኬቢኤ እና ከቢጂኤፍ ጣቢያዎች የተውጣጡ እንደሆኑ የተገለጸ ሲሆን ትኬት ላላቸው ቅድሚያ እንደሚሰጥም ጠቁመዋል ማለት ነው። በማይናማር ልጆቻቸው የታገቱባቸው ወላጆች ኮሚቴ አባል ሌሎችም ሕጋዊ ሂደቶች ተጣርቶ በሚቀጥሉት 15 ቀናት 751ዱም ዜጎች ወደ ሀገራቸው ይመለሳሉ ተብሎ ይጠበቃል ማለት ነው። ከሰማኒያ በላይ የሚሆኑ ፓስፖርት የሌላቸው በቆዩባቸው ጣቢያዎች የተቀሙ ዜጎች መኖራቸውን የገለጹት አቶ አስጨናቂ እነዚህ ዜጎች ጊዜያዊ የመንቀሳቀሻ ካርድ ወይም ደግሞ ሌሲምፓሲ እንደሚሰጣቸው ነው የተናገሩት። ከተመላሾቹ መካከልም የአውሮፕላን ወጫቸውን ሰማኒያ በመቶ በበጎ አድራጎት ተቋምና ሃያ በመቶ ደግሞ በኢትዮጵያ አየር መንገድ የሚሸፈንላቸው ዜጎች መኖራቸውም ተገልጿል። ከዚህ በፊት ተጎጂዎች ከማዮዲ ከተማ የቆንጽላ ጽፈት ቤት ወዳላቸው ቦታዎች ለማንቀሳቀስ የሚያስፈልገውን 1900 ዶላር ለመክፈል በሚል የተጠየቀው ገንዘብ መንግስት ተሸፍኗል በመንግስት ተሸፍኗል ብለዋል። በዚህም ከወላጆች እና ከተጎጂዎች የተሰበሰበ ገንዘብ በገባባቸው የሂሳብ ቁጥሮች ተመላሽ እንዲደረግ እንቅስቃሴ መጀመሩን አቶ አስጨናቂ ተናግረዋል። ማለት ነው እንግዲህ ይህን መረጃ ያደረሰን እመቤት በላይ አህዱ ሬዲዮ ነው። ማለት ነው እንግዲህ የተወደዳችሁና የተከበራችሁ የጁሲ ሚዲያ ቤተሰቦች ለዛሬ ብታዳምጧቸው ያልኳቸው መረጃዎች እነዚህ ነበሩ። ነገ በሌላ መረጃ ተመልሰን እስከምንገናኝ በያላችሁበት ሰላማችሁ ይብዛ። መልካም ምሽት